ወጋገን ባንክ አካታችና ፍትሐዊ የብድር አገልግሎት ለመስጠት የሚያስችል ስርዓት መዘርጋቱን አስታወቀ። ቴክኖሎጂን በመጠቀም ለደንበኞች የፋይናንስ አገልግሎት እየሰጠ እንደሚገኝም ተገልጿል። ቴዎድሮስ ደሴ ዝርዝር አለው። ወጋገን ባንክ ባለፉት ዓመታት የባንኩንና የባለሀብቶችን ተጠቃሚነት ብቻ የሚያረጋግጥ የብድር አገልግሎት ሲሰጥ እንደነበር የባንኩ የዲጂታል ባንኪንግ ኦፕሬሽን ዳይሬክተር ነጋሲ ፍሳ አንስተዋል። ይህ አሰራር ደግሞ በዝቅተኛ የኢኮኖሚ ደረጃ ያለው ማህበረሰብ ተጠቃሚ ያላደረገ እንደነበር ነው ያስታወሱት። ይሁን እንጂ አሁን ላይ ባንኩ አካታችና ፍትሐዊ የብድር አገልግሎት ለመስጠት የሚያስችል ስርዓት ዘርግቶ ወደ ስራ መገባቱን አቶ ነጋሲ ፍሳ ገልጸዋል። እስካሁን የነበረው ብድር ምንድን ነው? የቤት የመኪና፣ የማሽነሪ የተለያዩ ዋስትናዎች ይፈልጋል። ስለዚህ ይህንን ዋስትና ማቅረብ የሚችሉ የቢዝነስ ፊዚቢሊቲያቸውን ማቅረብ የሚችሉ ኦዲት የሆነ ፋይናንሻል ስቴትመንት ማቅረብ የሚችሉ እያለ በጣም ሬስትሪክሽን እየበዛበት ታች ያለው ማህበረሰብ በቀላሉ ተጠቃሚ የማይሆንበት ነበረ። የአሁኑ ግን ለታችኛው ማህበረሰብ የማገልገልን እሳቤ ይዞ የተነሳበት ሁኔታ አለ። ዋስና ሳይጠየቅ ህጋዊ የሆነ ፐርሰን የሀገሪቱ መታወቂያ ፕሮፐር የሆነ መታወቂያ የያዘ ዜግነት ያለው ሰው በቀላሉ ስራቸው ታይቶ ቢዝነሳቸውን ማሳደግ የሚችሉበትን እድል የሚፈጥርላቸው ፕላትፎርኑ በዚህ በጣም እየተጠቀሙን ያለው ሁሉም በሁሉም ክልል ውስጥ የሚገኙ ማህበረሰብ ክፍል ተደራሽነን በዚህ ሰዓት አንድ አመት ባልሞላው ጊዜ ውስጥ አንድ መቶ ሰባት ሺህ ለሚሆኑ ደንበኞች ከአንድ ነጥብ አምስት ቢሊዮን በላይ ብር ማበደር መቻሉንም ተናግረዋል። በጥቂት አመት በማይሞላ ጊዜ ውስጥ ወደ አንድ መቶ ሰባት ሺህ በላይ ደንበኞች ወይም ብድሮች ለቀናል። ለታችኛው ማህበረሰብ በተለያየ ፎርም ማለት ነው። ወደ 90 ፐርሰንት የሚሆነው ለሴቶች የተሰጠ ብድር ነው። በአጠቃላይ የተሰጠው እስካሁን ድረስ ወደ 1.5 ቢሊዮን ብር በላይ ተሰጥተዋል። አመት በማይሞላ ጊዜ ውስጥ ነው። ይህንን የምልም በኮሌክሽን ደረጃ ስትሄድ በጣም ሰክሰስፉ መሆናችን የምታይ ወደ 1.2 ቢሊዮን ብር በላይ ተሰብስቧል። ተመልሶ ይሄኛው ወደ ብድር ነው ምንመልሰው። ባንኩ አዳዲስ ቴክኖሎጂዎችን በመጠቀም ለደንበኞች አስተማማኝ ቀልጣፋና ጥራት ያለው ዘመናዊ የፋይናንስ አገልግሎት እየሰጠ እንደሚገኘም ዳይሬክተሯ አንስተዋል። ደንበኞች የተለያዩ የዲጂታል ባንኪንግ አማራጮችን በመጠቀም የብድር አገልግሎቱን ማግኘት እንደሚችሉ ተናግረዋል። ኮከብ 866 መሰላለን በመደወል ብቻ ትራንስፈር ማድረግ፣ የአየር ሰዓት መሙላት፣ ክፍያዎችን በፈጸም የመሳሰሉት ነገሮች በቀላሉ ባሉበት ቦታ ላይ ሆነው ማድረግ የሚችሉበት እድል ይፈጥርላቸዋል። አዲስ ይዘነው የመጣ ነው፣ ሌላ ወጋገን ብር የሚባል ዋሌትና ኤጀንሲ ባንኪንግ ፕላትፎርም ነው። ይህ ፕላትፎርም በጣም ሰፊ ነው። ዘርፈ ብዙ የሆነ አገልግሎቶችን የያዘ ነው። አፑን በማውረድ በቀላሉ የብድር አገልግሎት ማግኘት የሚችሉበት እድል ይፈጥራል። ተመልካቾቻችን ዜናዎቻችን